በዚች ቀን በዚች ምድር ላይ ተገኝተን ከዒባዳ መዘናጋት የለብንም። ቀልድ የለም፣ ምር ነው። ከምር በላይ ምር ነው። ከምር በላይ ምር ነው። ባለ ሐጃዎች ሐጃቸው የሚያሳኩበት ዕለት ነው፣ ቦታ ነው። የአላህ ባሪያ ምንሆንበት ቦታ ነው። ስለዚህ እችን አረፋ ቀን በዚ እስከ ዙሁር ጀምሮ ዙሁርም ወደ አስር የመጣበት ምክንያትን እወቁ። ዙሁርን ለምንድነው ከአስር ጋር ተቅዲም አድርገ የምንሰግደው? ወደ አለም ስጥ ብለን በምናደርገው ዒባዳ ላይ እንደገና አዛን ተብሎ እቃም ተብሎ ወደ ሰላት ላለመሄድ ነው እንጂ የምንጓዘው ጉዞ የለም። አስር ከዙር ጋር የሰገድንበት ምክንያት ለዱዓ፣ ለቁርአን፣ ለዝክር ንፃ እንደሆነ ወቅቱ። ይህን አውቀን ከዙር በኋላ መተኘት የለም በቃ አይቻልም ማለት አይደለም። የደከመው ሊተኛ ይችላል። ግን ይህን ምስል እድል አላህ ሰጥቶ ዓለም ላይ እኮ ይህን ቦታ ለመገኘት በዚች ምድር ላይ ለመሳተፍ እያለቀሱ ያላገኙ እኮ አሉ። ተመኝቶ ያጡ ስንቶ አሉ። ፕሮሰስ ጀምሮ የተስተጓጎላባቸው አሉ። አንተ፣ አንቺ አላህ እዚህ ቦታ ላይ በዚህ ቀን መገኘት ወፍቋችሁ ልታባክኑት አይገባም፣ ልትሰንፉ አይገባም። ከነፍሲያ ጋር መታገል ነው እና በአግባቡ ዕለቱ ሰዓቱን መጠቀም እንዲቻል ፕሮግራም አውጡ። ይህ ፕሮግራም ቢቻል በስምንተኛው ቀን ሚና ላይ ርፍት ላይ በነበርንበት ሰዓት ከዛ በፊት መካ ላይ በነበርንባቸው ቀናቶች ዓረፋን ምድር በዓረፋው ቀን እንዴት ነው የማሳልፈው የሚለውን ፕሮግራም ማውጣት ይህ ፕሮግራም ከዙር ጀምሮ እስከ ዐስር ድረስ እስከ መግሪብ ድረስ ማለቴ ሰዓት አለ ከሰባት ሰዓት ጀምሮ እንበለው ከሰባት ሰዓት እስከ አስራ ሁለት ሰዓት ሰባት እስከ ስምንት እስከ ዘጠኝ እስከ አስር እስከ አስራ አንድ እስከ አስራ ሁለት፣ አምስት ሰዓት አለን። እነዚህን አምስት ሰዓቶች ወደ ደቂቃ ቀይራቸው። አምስት ሰዓት ሲበአምስት ሲባዛ በሰለሳ ደቂቃ እነዚህን ደቂ እያንዳንዱ ደቂቃ በምን አሳልፈዋለሁኝ? ለቁርአን ይህን አክል ደቂቃ፣ ዝክር ለመዘከር ይህን አክል ደቂቃ፣ ለእስትክፋ ለተውበት ይህን አክል ደቂቃ፣ ለሰላታ ለነቢ ይህን አክል ደቂቃ፣ ለድዓ ይህን አክል መስገድም ይቻላል፣ ተነስቶ እዛው ረክዓተይን መስገድ አላሁ አክበር መስገድ አሁንም ማሰላመት አሁንም መስገድ ስጁድ ላይ ዱዓ ማድረግ በቆውኑበት ቁርኣን መቅራት እያንዳንዱን ልንዝ ይገባል። ዱዓ ስናደርግ አይነት አለን። ዱዓው በራሱ ይህ ዱዓ ሰዓት ሁለት እንችላለን መከፋፈል ለራስ ለራስ ማድረግ ለራስ ጥፋቴን ማረኝ የኸለቀኝ የፈጠርከኝ አንተን ለማምለክ ነበር፣ እኔ በአዱንያ ቢዞኝ በማይረባው ነገር በወንጀል ስንት ጥፋት አጥፍቻለሁ፣ ያረብ ይቅር በለኝ ብሎ ለራስ አላህ ወንጀላችን አላህ እንዲምረን አላህን መማፀን፣ ለዓፍያ ዱዓ ማድረግ፣ ለርዝቅ ዱዓ ማድረግ፣ ለሓያት ዱዓ ማድረግ፣ ለኢማናችን ዱዓ ማድረግ፣ ጀነትን አላህ እንዲወፍቀን ከረሱል ጋር ከአስሓቦቹ ጋር ዱዓ ማድረግ፣ ለልጆቻችን ዱዓ ማድረግ ለወላጆቻችን ዱዓ ማድረግ ለጎረቤታችን፣ ለዘመድ አዝማድ ለሀገር ሀገራችን ለኢትዮጵያ ዱዓ ማድረግ ለአፍሪካ ዱዓ ማድረግ ለዓለም በሙሉ ዱዓ ማድረግ ለፍልስጤን ወንድሞቻችን ዱዓ ማድረግ። የዱዓ አጀንዳ ብዙ ነው። የተለያየ ዱዓ አይነቶች አሉ። ዘመኖቻችን ስማቸው ይጠራል። ስንቱ ነው ሐጅ ኒዳን ሲሸነን በዱዓ አደራ በዱዓ ትርሳን፣ ዓረፋ ላይ በዱዓ ትርሳን፣ ስሜን ጠርት ዱዓ አድርግ። ስንቱ አደራ ብሎናል

ስንት የዝክር አይነት አለ። ለዛ ሁሉ ድዋ የድዋ ክታብ ነው መያዝ አለብን እንዲያግዘን ማለት ነው። ድዋ በፈለገነው ቋንቋ ይቻለ፣ በአረብኛ ብቻ አይደለም። በምታውቁት ቋንቋ ሁሉ አላህ መለመን፣ አላህን መማፀን ነው። ሐጅ ማት ዓረፋ ነው የተባለው በዚህ መልኩ ዒባዳ ስለምናደርግ ነው። አደራ፣ ሌላው በዓረፋ ቀን አደራ መላችሁ ነገር ተራራውና ለመውጣት ብላችሁ ጊዜ አትፍቹ፣ ሰዓት አታቃጥኑ። ነቢያችን ስለ ላሁ ለ ስለም ይላሉ ወቀፍቱሃ ሁና ወለአረፈቱ ኩላ መውቅ ፎናሉ። ነቢያችን ሰለላሁ አለይሂ ወሰለም በዘጠነኛው ቀን መስጂደ ነሚራ ከሰገዱ በኋላ ወደ መጡ ወደ መሃል ዓረፋ ምድር መጡ። መሀል ብቻ አይደለም ጀበለ ረሕማ የሚባለው ወይም ጀበለ ዓረፋ የሚባለው ተራራው ጋር ጠጋሉ። ላይ አይወጡም። አሁን የምታዩት ተራራው ላይ የሆነ የቆመ ነገር አለ። ተራራው ላይ ያለ ሐውልት የቆመ ድንጋይ ነገር፣ ቀጥ ያለ ነገር ታገኛላችሁ። ያ ዓረፋ ዙሪያ ብዙ ተራራዎች ስላሉ ጀበሉ ራህማ የሚባለው ነብዩ አጠገብ መጥቶ የቆሙት ተራራ ይህ ነው የሚል ምልክት ለምልክትነት እንዲሆነ የተደረገ እንጂ ምንም ሌላ ነገር የለው። አናንሱ ተራራ ላይ ወጥቶ መውጣት ብቻ አይደለም እንደገና። አሁንም ይሄ ያለው የተተከለው ነገር ላይ ሚስም ሚያቅፍ አጥ፣ ይህ ሁሉ ምንም የለው ባዶ ድንጋይ ነው በቃ። እስላምን ከመሩ ነገስታት አንዱ ንጉስ ለምልክት ብሎ ያስቀመጠው እንጂ ሌላ ነገር ምንም የለውም። ሌላ ነገር ምንም የለውም። ተራራው ላይ ነቢዩ አልወጡም፣ እስከ ጫፍ አልወጡም። እዛው ምድር ላይ ታች ላይ ተራራ ውስጥ ተራራው እንደምታዩት ድንጋይ በድንጋይ ነው። በዙሪያው ድንጋይ ነው። በድንጋይ ላይ ድንጋይ፣ በድንጋይ ላይ ድንጋይ የተደራረበ ድንጋይ ነው። አንዱ ድንቋጥ እንጂ ድንጋይ አጠገብ ሁነው ነው ነቢያችን ድዋደ ሀታ ከገመላቸው አልወረዱም። ግመላቸው ላይ ሁነው ነው ዓረፋ ምድር የቆሙት። ታዲያ ነቢያችን ምናሉ ሰለላሁ ዐለይሂ ወሰለም ወቀፍቱ ሃሁና ወለዓረፈቱ ኩሉ መውቅፍ፣ እኔ እዚ ጋር የቆምኩት የዓረፋ ምድር ሁሉም መቆሚያ ቦታ ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በዓረፋ ምድር የትም ቦታ ሆነን መቆም ይቻላል። መቆም ሲባል ደግሞ ቀጥ ብሎ መቆም አይደለም ወንድሞች እህቶች፣ መቀመጥም ይቻላል፣ መጋደምም ይቻላል። እንቅፍ በጣም ካስቸገረንና ዱዓውና ቁርአኑ ዝክሩ ከተቀላቀለብን ወሰድ አድርጎ ተነስቶ መቆም ይቻላል። መንፀዳዳት ይቻላል። መብላትም መጠጣትም ይቻላል። ለዒባዳ ቀውይ እንሆን መንበላው ታ እንቆጥብ ከበሉ መንፀዳዳት ስለሚመጣ የዒባዳ ጊዜ እንዳይወስድባችሁ ብዙ ጊዜ መንፀዳጃ ቦታዎች ዓረፋ ምናምን ሊሆን ስለሚችል ማለት ነው። በዚህ በዓረፋ ምድር መቆምን አላህ የወፈቃችሁ ወንድሞች እህቶች በድዋችሁ አትርሱን በዱዓቸው አትርሱን አደራ ላለሁኝ ዓረፋን ምድር ስለ ዓረፋ ምገልፀውን ነገር ከማቆሜ በፊት ዓረፋ ለምን ዓረፋ ተባለች የሚለውን ወደ ስምዋ ልነሳ። ዓረፋ ዓረፋ ተብሎ የተጠራበት ብዙ ምክንያቶች ይጠቅሳሉ ዑለማዎች። አንደኛው አባታችን አደምና ሕዋ ከጀነት ከተባሮ ከወጡ በኋላ አላህ ተውበታቸውን ተቀብሏቸው እንዲገናኙ አላህ የወፈቃቸው እዚህ ዓራፋ ምድር ነው አራፋ ምድር ሲገናኙ አረፍተኒ አረፍትኒ አወከኝ አወቅሽኝ ተባባሉ በዛው ያቺ ቦታ አደምና ያ የተዋወቅንባት ቦታ የተገናኘንባት ቦታ በሚል አረፋ ምድር ተብላ ተጠራ ችላሉ ቦታ እንደ ቦታ ማት ነው ሌላው ደግሞ አረፋ ሚለው የመጣው ከቦታው አንፃር አይደለም ከቀኑ አንጻር ነው ከቀኑ ማት ምን ማት ነው ነቢዩላህ ኢብራሂም ዓለይሂ ሰላም ልጃቸውን እስማኤልን እንዲያርዱ አላህ አዟቸው ነበረ። ይህ ትዕዛዝ በተከታታይ በምናም ነበር የተነገራቸው በትክክል ከአላህ ዘንድ የመጣ መሆኑን እርግጠኛ የሆኑት በዘጠነኛው ቀን ነው። በቃ እርግጠኛውን ያወቁት ነው ከአላህ መሆኑ ያውቁት በዘጠነኛው ቀን እርግጠኛ ሆኑ። በአስረኛው ቀን ወደ ተግባር ሄዱ ነው ስለዚህ ከአላህ ዘንድ የመጣ እርግጠኛውን ያወቁባት ቀን ነች ዘጠነኛዋ ቀን። ለዚህ ነው አረፍት አውቅ ያለው የሚለው ነገር የተረዶት የሚል አለው። ሌላ ደግሞ ዓረፋ የሚለው ነገር ጅብሪል ዓለይ ሰላም ለነቢዩላህ ኢብራሂም ዓለይ ሰላም የሐጅን አፈጻጸም በዝርዝር ሲያስተምራቸው የነበረው ዓረፋ ምድር ላይ ነው። ዓረፋ ምድር እንደሚቆም ሁሉ ግን ሲያስረዳቸው ነበሩ። እንዲህ ይደረጋል አራፍተ ይላቸዋል። ይህ አስረዳቸውና ገባህ አወክ ይላቸዋል። አሁ አወክ ይሉታል። ከዛ እንዲህ ይደረጋል፣ እንዲህ ይደረጋል፣ የሐጅን አስፈጻጸም ስንሳት በሙሉ ሲነግራቸው፣ አወክ አሁ አወኩኝ፣ አሁ አወኩኝ ያሉት እዚህ ቦታ ነው። ስለዚህ በዛ ነው ዓረፋ የሚለው ስም የተሰጠም የሚላል። ሌላም ሌላም ምክንያት ሊጠቀስ ይችላል። አልሙሂም ዓረፋ የተባለው ይህ ምድር ነው። በየትኛውም ስም ይጠራ ከስሙ ወደ ልምሓጃችን በዚች ቦታ ላይ የሚደረ በዘጠነኛው ቀን የሚደረገው ዒባዳ ነውና በዚህ ቀን በዒባዳ ላይ ምንም በረታ አድርገን ሰደቃ መስጠት፣ ዳዕዋ ማድረግም ይቻላል፣ ዳዕዋ ማዳመጥም ይቻላል። ዳዕዋ ማዳመጥ በጥቅሉ ዒባዳ የተባለ ሁሉ መሳተፍ ሰደቃ መስጠትም ይቻላል። እንደ አላህ የወፈቀን እንሻላ ላ የዒባዳ አይነቶችን እዘክራለው፣ እቀራለው፣ እሰግዳለው፣ እሰድቃለው፣ ዳዕዋ አደርጋለሁ፣ ዳዕዋ መዳመጣለው። የዒባዳ አይነት በሙሉ ረሱላችን ሰለላሁ ዓለይሂ ወሰለም ስለዚሁ ስለ ዓረፋ ቀን ሲናገሩ እንዲላሉ

አፍደል ድዋ ድዋ ዮም ዓረፋ ነውና፣ በዚህ በዓረፋ ምድር በዓረፋ ቀን ላይ በተለያዩ ዒባዳዎች በዝክር ብቁርኣን እየበረታን ውለን ስናበቃ ልክ ፀሐይቷ ጥልቅ ስትል ፀሐይ ግብት ስትል እኛ ጓዛችን ጠቅለል ድርገን ጉዞ ወደ ሙዝደሊፋ ይሆናል። መግሪብ ሰላት ሙዝደሊፋ ነው የሚሰገደው። እዚ ዓረፋ ላይ አይሰገድማት ነው። ስለዚ እንሻ ላህ በዓረፋ ቀን እትደርጎን ዒባዳ አላህ እንዲቀበለን የታየብንን ጉድለት የታየብንን ክፍተት በአግባቡ አላህን አለማምለካችን ዱዓ አለማድረጋችን አለመዘከራችንን እያስታወስን ለቀጣዩ ዓመት አላህ ያምጣን እያል ዓረፋን ለቀን ወደ ሙዝደሊፋ እንጓዛለን። ይህ በእንዲህ እንዳለ ዓረፋ ምድር መቆም ግዲታም የሆነው ከዓረፋ ከዓስር በኋላ ከዙር በኋላ ጀምሮ እስከ ማታው እስከ ነጊ ሱብሒ ድረስ ባለው ወቅት የትኛውም ለጥቂት ደቂቃም ቢሆን ዓረፋ ምድር ተገኝቶ ቢወጣ አንድ ሰው በቂ ነው ማለት ነው። ዋጅቡ ይህ ነው። ዓረፋ መቆም ዋጅቡ ይህ ነው። ለጥቂት ደቂቃ ገብቶ ከወጣ ዓረፋ ምድር እንደቆመ ይቆጠራል። ግን ቀኑ ሙሉ መዋልና እስከ መግሪብ መቆየት ደግሞ ሱና ነው፣ አዳብ ነው፣ ነቢዩ ያደረጉት የተገበሩት ነው እላችኋል ወደ ወንድሞች እህቶች እንሻአላህ በቀጣይ ደግሞ ወደ ሙዝደሊፋ መግሪብ ሳይሰገድ ከዘጠኛው ቀን ከዓረፋ ተንቀሳቅሰን ወደ መግሪብ ሶላት ከገባ ወቅቱ ከገባ በኋላ ግን ሳይሰገድ ወደ ሙዝደሊፋ ጉዞ ተጀምሯል። ተአኺር ተደርጎ ማለት ነው። ሙዝደሊፋ እንገናኛለን እንሻላ። ለዛሬ በዚህ ብቃን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።